እሺ ውዶችዬ፣ ምሳችን ደርሷል። ይሄው ጥቅል ጎመንም ሽሯችንም ሁላችሁ ሁሉም ደርሷል። እስቲ እንቀምሰዋለን ጣዕሙን። በስመ አብ ወወልድ ወመንፈስ ቅዱስ። እሺ ውዶችዬ ሽሮ አችን በዚህ መልኩ ደርሷል። ሰላም ጤና ይስጥልኝ ውድና የተከበራችሁ የአይኒ ቤተሰቦች፣ ሰላማችሁ በያላችሁበት ይብዛልኝ። እንዴት ናችሁ? ደህና ናችሁ ሆይ? እኔ በጣም ደህና ነኝ። ዛሬ እንግዲህ አብረን ምሳ እንሰራለን። አብራችሁኝ ዋሉ። እንዴት ነው የኢትዮጵያ አየር ተስማምቶኛል በጣም። ለማንኛውም ዛሬ አብረን ምሳ እንሰራለን። አብራችሁኝ ዋሉ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮችም እንኳን ደህና ቆያችሁኝ። ትንሽ ጠፋለሁ። ያው ያለው ነገር የኔትወርክም የምንም ችግር ነው። ስለዚህ ላይክ እያረጋችሁ አበረታቱኝ ውዶችዬ። የእናንተ ብርታት ድጋፍ ያስፈልገኛል፣ ሁሌም እንደምለው ማለት ነው። ቪዲዮን ላይክ አድርጉልኝ። ላይክ በማድረግ እናንተ ምንም ጉዱስ ነገር የለም። እኔ ግን እጠቀማለሁ። ላይክ አድርጉልኝ። ዛሬ አብረን ምሳ እንሰራለን። አብራችሁኝ ሁኑ። ወደ ምሳ ስራ። እሺ ውዶችዬ፣ ዛሬ የምንሰራው ጥቅል ጎመን ከድንች ጋር። ካሜራ ላስተካክል ጥቅል ጎመን ከድንች እንዲሁም ከካሮት ጋር እሰራለሁ። ሽሮ እሰራለሁ። አብረን ነው የምንሰራው። ዛሬ አብራችሁኝ ሁኑ ማለት ነው። አሪ ትዕግስቱ ስጠኝ እስቲ። አሁን እታያለሁ። እንግዲህ ያው ከታትፌ ምናምን ከሰራው በኋላም እናንተ ታያላችሁ። አብረን እናወራለን። ስለዚህ ሽንኩርቴን ከታትፋለሁኝ ያለባችሁ እሺ፣ ውዶቼ ቲማቲማችን ለሽሯችን እንደዚህ ከቆራረጥኩኝ በኋላ ቀጥታ እፈጫዋለሁኝ ማለት ነው። አሁን ይሄ መፍጫ ነው። እዚህ ውስጥ ከትና እፈጫለሁኝ። ሰድር ጎመን ነው ወደ መስራት የምገባው። ጨዋችንን ቀምሰን ሽሯችንን እናወጣለን። ሽሮ ያማራችሁ በዚህ አጋጣሚ አያችሁ። ሽሮዬ ሽሮ ይ ትክትክትክትክትክ እያለች ነው። ሽሯችን ላይ ቃሪያ ጨምራለው። ከዛ እናወጠዋለን ማለት ነው። ከዛ ጥቅል ጎመናችንን እንደዚህ እናቁላላለን ካሮቴን እና ሽንኩርቴን እና እርድ ትንሽ አድርጌ አንድ ላይ ጥብስ አድርገዋለሁኝ ማለት ነው። ሽሯችንን ካወጣን በኋላ ጥቅል ጎመናችንን እዚህ ጋር አጥቤ አዘጋጅቻለሁ። ስለዚህ እዚህ ጋር አሁን ይህንን ጥብስ አድርጋለሁ። ካሮት ቶሎ ስለማይበስል ቅድሚያ ጨምረን ነው የምናጠብሰው። እሺ ውዶችዬ፣ ከዛ በመቀጠል ድንች ነው የምጨምረው። ድንቹ የቦና ድንች ስለሆነ ስለማይበስል ከጥቅል ጎመኑ አስቀድሜ ነው የምጨምረው። ለምን አይበስልም? ብዙ ጊዜ ስለሞከርኩት ድንቹ በጣም ስለማይበስል ካሮቱ በሰል ሲል ድንች ነው የምጨምረው። እሺ ድንቻችን ትንሽ ያዝ ካደረገልን ማለት እንደ መብሰል ሲል ብዙም አልበሰልም ነገር ግን ይበቃዋል። ከጥቅል ጎመኑ ጋር ደግሞ ይበስላል። የታጠበ ጥቅል ጎመኔን እጨምራለሁ ማለት ነው። ጥቅል ጎመናችን እየደረሰ ነው። እርሺ ውዶች ምሳችን ደርሷል። ይሄው ጥቅል ጎመንም፣ ሽሯችንም ሁላችሁ ሁሉም ደርሷል። እስቲ እንቀምሰዋለን ጣዕሙን። በስማሙ መንፈስ ቅዱስ። በጣም ነው የሚጣፍጠው። ለማንኛውም አብራችሁኝ ስለቆያችሁ ከልባ አመሰግናለሁ። መልካም ጊዜ ይሁንላችሁ። በሌሎች ቪዲዮ ተመልሼ እመጣለሁ ባይ